ሰላም እንዴት ናቸው በእያላችሁ በቱል ነገር ሰላም ነው አሸይና አሸይና እንዴ ያላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችን ላይክና ሼር እያደረጋቸው ሀሳቦቻችሁ ለብዙዎች አካፍሎ ለዚህም ከሉ ቢአመሰግናቸው አለ ዛሬ ወደ ሚዛናችን ይዞንላቸው መጣ። እንግዲህ የአገሪቱ ከፍተኛ የደህንነት ባለስልጣን የሆኑት አቶ ሬድዋን ሁሴንና አቶ ጌታቸው ረዳ በተራንትና ሁለት እንግዲህ ፋና ቴሌቪዥን ላይ ቃለ ምልልስ አድርገዋል። ብዙ ሀሳቦች በዚህ ቃለ ምልልስ ላይ ተነስተዋል። ዋና ማጠንጠኛ የሆነው ጉዳይ እነዚህ ሁለቱ ግለሰቦች የፈረሙት የፕሪቶሪያ ስምምነት ነው እንደምታውቁት እንግዲህ የአድዋ ጦርነት የገባ ነው። ከውጭ አለ ስምምነት በኋላ ነው። ስለዚህ ቀጣዩ ክረምት ላይ ህወሀት የሚከፍተው ጦርነት ዋና መነሻ ደግሞ የሚሆነው ፕሪቶሪያ ስምምነት ነው። ፕሪቶሪያ ስምምነት እንደ ውጭ አለ ውል ቃላት በመሰንጠቅና በማወዛገብ እልቂት ለመፍጠር እየተሞከረ ነው። ይሄ ነገር ላለፉት ሁለት ዓመትና ሶስት ዓመት በተደጋጋሚ ተናግረናል። አሁንም ይህ ጉዳይ መላ አላገኝም። ህወሀት ዝግጅታቸውን ጨርሰዋል። እንግዲህ የአርማታ ምሽጋቸው ተዘጋጅተው አልቀዋል። ሰራዊት የሚፈልጉት ደረጃ አሰልጠነው ጨርሰዋል። የሚጠብቁት የክረምቱን ዝናብ ነው። ከዛ በተረፈ እንደምታውቁት ውዝግባቸውን ቀጥሏል። ህወሀት ከዚህ በፊትም ከዚህ በኋላም ኮንቪንስ ኤንድ ኮንቪንስ በሚባል በማሳመኑና በማምታታት መካከል የተሞረከዞን የፖለቲካውን አካሄድ አሁንም አጠናክሮ ቀጥሏል። እንደምታውቁት እንግዲህ ግማሽ ህወሀት አስመራ ላይ እስክስታ ላይ ያለው ዳንስ ላይ ነው ያሉት። እነ ስታሊን አስመራ እስክስታ ላይ ነው ያሉት። ግማሽ ህወሀት ደግሞ ጅማ ወርዶ ጋቢ ጦር ጋሻ ተሸልሞ ነው የመጣሁት። ግማሽ ህወሀት ደግሞ እንደመጣቁት እዚህ አዲስ አበባ ነው ያሉት እነጌታቸው። ግማሻው ህወሀት ደግሞ እንደመጣቁት እዛው መቆሌ ላይ ከአሜሪካ አምባሳደር ጋር፣ ከፈረንሳይ አምባሳደር ጋር፣ ከጀርመን አምባሳደር ጋር ውይይት ይሁን ዱለታ ይሁን አሻጥር ይሁን እየተወያዩ ነው እያሉት። ይሄ ነገር አቅጣጫ ወዴት ነው? ላለፉት ሁለት ዓመታት ተናግረናል። እነዚህ ሰዎች እጅግ በጣም ደም አፋሳሽ ጦርነት እየደጎስልን ነው። ቀልድ አይደለም። እያምታተው እያወዛገቡ ነው ያሉት እንጂ ደም አፋሳሽ ጦርነት ከፊት ለፊታችን አለ። ዙሪያው ያለ ህዝብ ከፍተኛ ጥንቃቄ ማድረግ አለበት። ዶክመን ዶክመን ዶክመን ዶክመንት ተናግረናል። ይሄ ጦርነት አይቀሬ ነው። ማንም አስቆም አይችልም ማንም ማስቆም እንዳልኳቸው፣ ህወሓት ከአሜሪካኖቹ ትዕዛዝ ይቀበላል። ሰሞኑን ያልክት ይሄንን ከአሜሪካ ትዕዛዝ እየተቀበሉ ኤርትራን ማጥፋት ከሚፈልግ ከአሜሪካ መንግስት ጋር እንዴትን አብረው እየሰሩ ያሉት? የጠየቅኳቸው ቆይ ይሄንን ነው የጠየቅኳቸው። የአሜሪካ ባለስልጣ ከፍተኛ ባለስልጣኖች ኤርትራ ላይ የኤርትራን መንግስት ድምጥማጡን እናጠፋለን። ትንሽ ቀን ጠብቀዋል፣ ተመልከቱ። እንደገና ይሄን የሚለው የአሜሪካ መንግስት ደግሞ መቀለላ ሄዶ ይዶልታል ከህወሓት ጋር እንደገና ደግሞ የህዋሃት ሰዎች ኤርትራ ሂዶ ደግሞ ይዶልታል። ተወርቀጡት እንግዲህ ተወርቀት ግማሽ ህወሀት የፌደራሉን መንግስት መሬታችንን አሳልፎ በመስጠቱ ምክንያት እጅግ በጣም አደገኛ መዘዘኛ እልቂት ሊመጣ ነው ይላል። ግማሽ ህወሀት ደግሞ ጋሻና ጦር ጋቢና ሙናምን ይሸሎማል። እና እንደዚህ የተወዛገበ አካሄድ ነው ያለው። የፕሪቶሪያ ስምምነት ምንድን ነው የሚለው ጉልጽ ማድረግ። በቃ የፕሪቶሪያ ስምምነቱ የሚለው ሪፈረንደም ነው የሚለው ሪፍረንደም ለማድረግ ደግሞ አሁን ጊዜያዊ መስተዳደር ነው እንጂ በህዝብ የተመረጠ መንግስት ትግራይ ላይ የለም ስለዚህ በህዝብ የተመረጠ መንግስት ትግራይ ላይ ሲመጣ ከዛ በኋላ ሪፈረንደም ይደረጋል አራት ነጥብ እስከዛስ እስከዛ ተፈናቃዮች በሜዳ በድንኳን ከሚቆዩ ወደ አገራቸው የሚመለሱ ስንት ነው ተፈናቃይ በእርግጠኝነት ከአስር ሺህ የማይበልጥ ተፈናቃይ ነው ያለው በእርግጠኝነት ህወሀት ግን ወይ ግማሽ ሚሊዮን ወይ አንድ ሚሊዮን ተፈናቃይ ድሽቅ አስይዤ ስናይፐር አስይዤ ከተቻለ መድፍና ታንክ ከኋላ አጅቤ ወልቃይት ልግባ ነው። ምን ይሰራል መድፉ? ለማን ማንን ልታርድበት ነው? ማንን እንዶም ልታፈስ ነው? ማንን ልትጨፈሉቅ ነው? ከዚህ በፊት ሰሜን እዝን እንደጨፈለቅ፣ ሲኖ እንደነዳ በታንክ እንደጨፈለቅ፣ የወልቃይትን ህዝብ እንደለመድከው ልታርድ ከሆነ አይሳካም፣ አይሞከርም። ከአሜሪካ ጋርም ብትዶልቱ፣ ከፈረንሳይ ጋር ብትዶልቱ፣ ከአውሮፓ ጋርም ብትዶልቱ፣ ከአሜሪካ ለውጥ አይፈጥርም። አሜሪካኖች እኮ ከሊቢያኖች ጋር ከተወሰነ አማጽያን ጋር እኮ ዶልተ እኮ ሊቢያን አፈረሱ። አፍጋኒስታን ፈረሰች። ኢራቅም ፈረሰች። የመንም ፈረሰች። ሶሪያም ፈረሰች። አንድ አሜሪካ ወታደር ሶሪያ ውስጥ አታገኝም። የመንስ አታገኝም። ኢራቅ ውስጥ አታገኝም። ለምን? ማፍረስ ነው እንጂ ማቆም አይቻልም። ከአማራ ህዝብ ጋር ሳትነጋገር፣ ከኢትዮጵያ ህዝብ ጋር ሳትነጋገር፣ ከኤርትራ ህዝብ ጋር ሳትመካከር፣ ከአፋር ህዝብ ጋር ሳትመካከርና ሳትታረቅ ከአሜሪካ አምባሳደር ጋር አንድ ሚሊዮን ጊዜ ብትዶልት ምን ወልቃይት ገብቶ ሊዋጋልህ ነው? እናንተ ወልቃይት ገብቶ ወልቃይትን መሬት ዘበኛ በኛ የአሜሪካ ፖሊስ የአሜሪካ መከላከያ ፖሊስ ሆኖ ወልቃይት ሊጠብቅልህ ወልቃይት እንደ ድሮ በቁም እየተቆበረ እናንተ ልትኖሩበት ነው? ራያ እንደዛ ልታደርጉት ነው? ስለዚህ የፌዴራል መንግስትም በህዋት ጉዳይ ለዘብተኝነት በማሳየቱ ምክንያት እጅግ በጣም ብዙ ነገሮች ተብሰብስበዋል። ምን ሊሰሩ ነው? የአሜሪካ፣ የጀርመን፣ የፈረንሳይ፣ የጣሊያን፣ የስፔን፣ የአይርላንድ አምባሳደሮች በግል ከትግራይ መሪዎች ጋር የሚገናኙት በምንድን ነው? በግል እንዴት ሆነ? ይሄን ማስቆም አልቻለም መንግስት። የሚሰጠውን በቢሊዮን የሚቆጠር በጀት ከባንክ እያወጡ ወደ ጫካ ሲያኮማቸው መንግስት ይህን ማስቆም አልቻለም። የእርዳታ እህል ይሄ ሁሉ እየተዘረፈ እየተዘረፈ ወደ ጫካ ወደ ምሽቅ ሲጓጓዝ መንግስት ያቅ እነዚህ ሰዎች አሁን ጎንግነው ፈርጥመው ተደራጅተው ለጦርነት ዝግጅታቸውን ጮርሰዋል። የሚጠበቀው ሰኔ ወር ነው እንዳልኳቸው ክረምት ይጠበቃል። ያለ ክረምት ህዋት አይሆንም። ጭቃ ጋር የሰው ደም የሰው ስጋን ከጭቃ ጋር ለማዋሃድ ነው ጊዜው እየተጠበቀ ያለ የሆነ ሆኖ ዙር ያለ ህዝብ ተዘጋጅ፣ ራስን ጠብቅ። ቢያንስ የልጃችን ነፍስ አድን ተንኮረፈ እንደዚ ወለ ትቀመጣለ፣ ድንገት ትጓደላለ። ከዛ በየሜዳ ማልቀስ ትርጉም የለውም። እኛ እየሰራን ያለው ህዝባችን ማንቃት ነው። አንዳንደች አንተ ከህዋት ውጭ እንደ የለም እንዲ። አዎ የለኝም ከህዋት ውጭ የለኝማ ከአሜሪካ ጋር ከፈረንሳይ ጋር ከጀርመን ጋር ከጣሊያን ጋር መደራጀት አሻጥር፣ መዞጋት፣ መጨፍጨፍ የሚችል አደገኛ ቡድን ነው ህወሓት። ቀላል ቡድን ስላልሆነ አዎ ህወሓት ነው አጀንዳችን። ምን ታመጣላችሁ? ሉማዘናጋት ሉማዘናጋት ነው እያደረጋችት ያለው አሁን። ኤርትራ ቀጣይ ከአማራ ቆጥሎ ቀጣይ ተደፍጣጭ ኤርትራ እንደሆነች ኤርትራ ነች ያውቃል እስክስታ ላይ ነው ያለት አሁን እነ ስታሊን እነ ስታሊን ከአሜሪካ ቆጥታ ትግራይ እኮ አልረገጠም የሚጎርማቸዋል ስታሊን የኢትዮጵያን መሬት ረግጦ ትግራይን አይቶም አያውቅ ቆጥታ ከአሜሪካ ተሽከርክሮ ተዛዘሮ የት ገባ ኤርትራ ገባ አስመራ ላይ አስመራ ላይ እስክስታ ነው ያለው አልኳቸው እስክስታ ይሄን ኤርትራኖች አያውቁ አሁን ኤርትራኖች ያለፈውን ሁሉ ረስተው ከህዋት ጋር ተቋቀፈው አምን አረጋይ ለማን ነው የምትነግሩት ጥጦ ፈልጉና ጥጦ ለሚጠባ ህፃን ስጡት። እንዲያለውን የመንደር ፖለቲካቸው ኤርትራኖችም እናንተ ነ አይለቁም። እናንተም ኤርትራን ለማዘናጋት፣ ኤርትራም እናንተ ለማዘናጋት እየሰራቸው ነው። አራት ነጥብ። አማራ ህዝብን እናንተ ለማዘናጋት ትሰራላችሁ፣ አማራም እናንተ ለማዘናጋት ይሰራል። ለምን እውነተኛ ንግግር አልተደረገም? በአማራ ህዝብና በትግራይ ህዝብ መካከል እውነተኛ እርቅና ንግግር ምክክር ከተደረገ ማንም ማንንም የማዘናጋት ሳይሆን በመተማመን ላይ በይቅርታ ላይ እየተመረኮዘ እውነተኛ ግንኙነት ይኖራል። እርቅ ሳታደርግ ከአሜሪካ ጋር እየዶለትክ ከፈረንሳይ ጋር እየዶረትክ ከጆርመን ጋር እየዶለትክ ቢላህን እየሞረድክ ሰይፈን እየሞረድክ ሌላን ህዝብ ለማዘናጋት ትሞክራላችሁ። አይሆንም። በፕሪቶሪያ ስምምነት መሰረት የተፈናቀሉ ሰዎች ወደ ቤታቸው የመለሱ አንዱ ነገር ነው። አገራቸው ነው፣ መሬታቸው ነው። ልጆች የወለዱበት ያደጉበት የኖሩት ነው፣ አገራቸው ነው። ተለያየ ወደ ተፈናቀሉበት ቦታ ተፈናቀች መሞለስ አለበት። ሲመለስም ደህንነታቸው መጠበቅ መቻል አለበት። መንግስት ያን ኃላፊነት መውሰድ አለበት። የተፈናቀሉ ሰዎች አስራ አምስት ሺህ ሰዎች ወደ ቦታቸው መሞለስ መቻል አለበት። አይ ድሽቃ ይዤ ጎጀራ ይዤ መድፍ ይዤ ነው ምገባው፣ ስናይፐር ይዤ ነው ምገባው ወደ ወልቃየት? ምን ልትሰራ ድኩላለን? እንደ አንተ የምታድነው ነው በስናይፐር ድኩላ አለ ወይ ሚዳቁ አለው ወይ የምታድነው የዱር እንስሳ አለ ወይ ምን ልሰራ ነው ክላሽ ይዘው የምትሄደው በርግጥ እዛ እሳት የሆነ ትውልድ እየጠበቀ ነው ሰይፉን ስለው እየተንበለበለ እሳት እየጠበቀ ነው እና ጉጠም አሁን ጉጠም አሁንማ ህዝቡን በሙሉ እኮ ወደ ትምህርቱም ቀርቶ ንግዱም ቀርቶ ዋና ስራ ኢትዮጵያ ውስጥ ጦርነት እንዲሆን እኮ አድርጋችኋል እኮ ድሮ ህወሃት ጥሏት የሄደችው አገር አይደለች ተቆይራለች ለሰፈር ጸብ ቦምብ የሚወረወረበት ሁኔታ ነው የተፈጠረው። ሂድና እይ ስ ዛምን እንዳለ ታገኘዋለህ። እንኳን ለእናንተ አይደለም ታገኘ እሱ እይት ጎብኘት ጎብኘት ጣልቅጥ። ለማንኛውም እኔ ማንደ መንግስቱ ፈርቅ ፈቅደላቸው ራሱ ከነድሽቃችሁ ብትገቡና ቢለይለት ነገሩ ጥሩ ነበር። ከነድሽቃችሁ ድሽቃቸው ብትገቡ ማሪፍ ነው። ምን ችግር አለ? ምን አስፈራጅ እና ከዚህ በኋላ እያስፈራራቸው እየጎረራቸው እያምታታቸው አስመራ ላይ የሚደረገ እስክስታ፣ ምን አምታታት ነው? አንቆናለኛ ጩፈራ ማምታታት ነው። አንዱ እግሩ ሌላ ነው፣ አንዱ እግሩ እዛ ነው። አንድ ሺህ ኪሎ ሜትር እግሩን መዘርጠጥ የሚችል ህወሓት ብቻ። ከጅማ አስመራ አንድ ሺ ሁለት መቶ ኪሎ ሜትር የሚሆን እግሩ ዘርጠጠ ነው የተቆመጠ። እንዳትገነጣጠሉ አደራ። ሶብሶብ በለ እሺ። በጣም ወዝ ጎብ ጎብ ጎብ አላቸው። ታቁናላችሁ እናውቃቸዋለን። እንነጋገር፣ እንወያይ፣ እንስማማ። አገሩ ለሁላችን ይበቃል። አንዱ ነገር አይ ይሄ ጡንቻ አለ እኛ ጋር እኛ ነው የምናደርገው የምናቁ ስኮ እንሞክራ ጓሄድ ምንም እኮ የሚያስፈራ ነገር የለም። እናንተም ጋር እሳት አለ፣ እኛም ጋር እሳት አለ አይደል? ቅ ይሎይለታ ምን ችግር አለ?